ሰላም ጤና ስጥ ለኑር ተመልካቾቻችን የተወዳጁ ጣቢያ ብስራት የዩቲዩብ ቻናል ተከታቶቻችን እንደምናላችሁ የዕለቱን ዋና ዋና የሀገር ውስጥና የውጭ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ለእለቱ የያዝናቸው መረጃዎች ደግሞ ወደ እናንተ ያደረስኩኝ ከመላው የስቱዲዮ ባለሙያዎች ጋር ኤደን ሽመልስ አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ደግሞ በኢትዮጵያ የሚገኘው የህብረተሰብ ክፍል ሰላሳ ሰባት በመቶ የሚሆነው ምንም አይነት ስለ ኤሌክትሪክ ተጠቅሞ የሚሆን ሰምቶ አያቅም ስለመባሉ

በኢትዮጵያ ከውስን ከተሞች ውጪ አብዛኞቹ አካባቢዎች የኤሌክትሪክ አገልግሎትን የማያገኙ መሆናቸውን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በአገልግሎቱ ፕሮሰስና ኳሊቲ ማኔጅመንት ስራ አስፈጻሚ አቶ እሱባለው ጤናይ ለብስራት ሬዲዮ እንደተናገሩት ኤሌክትሪክን በተለያዩ የኢትዮጵያ ክፍሎች ለማደረስ ከዚህ ቀደም ጥረት ሲደረግ ቆይቷል። በቅርቡ በተደረገ ጥናት መሰረት ሰዎች በቤት ውስጥ የሚጠቀሟቸውን ባትሪ መሰል አምፖሎችና ሶላሮች ተደምረው በኢትዮጵያ ያለውና ዘመናዊ የሚባለው የኤሌክትሪክ ተጠቃሚነት ቁጥር ስልሳ ሶስት በመቶ ደርሷል ብለዋል። ይህን በር በርካታ የዓለም ሀገራት በቁጥር እንደማያካትቱ ስራ አስፈጻሚው ገልጸው በኢትዮጵያ 37 በመቶ የሚሆኑት የህብረተሰብ ክፍሎች ኤሌክትሪክ ምን ማለት እንደሆነ ሰምተው አያውቁም እንዲሁም ተጠቅሞም እንደማያውቀው ተናግረዋል። በሴክተሩ የኤሌክትሪክን በሁሉም ተደራሽ ማድረግ ባለፈ ደንበኞች አገልግሎት ከኃይል መቆራረጥና ከሌሎች የተለመዱ ችግሮች ጋር በተገናኘ የሚስተዋሉ በርካታ ችግሮች በመኖራቸው ሪፎርም ማድረግ ይገባል ነው የተባለው። ለህብረተሰቡ ያልተቆራረጠና አስተማማኝ የኤሌክትሪክ አገልግሎትን ለማዳረስ የ መሰረተ ልማትን የማዘመን ና የማጠናከር ስራ እንደሚሰራ አቶ እሱ ባለው ጨምረው ለጣቢያችን ገልጸዋል። በተጨማሪም በደንበኞች በኩል ያለውን የተበላሸ ስምን በመቀየር እርካታን ለመጨመር ብሎ አገልግሎቱ ከድጎማ ተላቆ ጤናማ የፋይናንስ ስርዓትን እንዲከተል ትኩረት በመስጠት እየሰራ ይገኛል መባሉን የባልደረባችን ቅድስት ደጀኔ መረጃ ያመለክታል። በወላይታ ሶዶ ከተማ የስምንት አመት ታዳጊን አስገድደው ከደፈሯት በኋላ ገለው የሰቀሏት ሁለት ግለሰቦች በእስራት መቀጣታቸው ተነገረ። በወላይታ ዞን ሶዶ ከተማ ፋና ወንባ ቀበሌ የአስገድደው መድፈር ና የግድያ ወንጀል የፈጸሙ ግለሰቦች በእስራት መቀጣታቸውን የከተማው ፖሊስ አስታወቀ። ተከሳሾቹ ዳዊት ሻንቆ ና ታምራት ኦሳ የተባሉ ሲሆን የስምንት አመት ህጻን የሆነችውን መሳይ አስና ቀን ሰኔ 16 ቀን 2016 ዓ ምት ከአባቷ ቤት አታለው ወደ ጫካ በመውሰድ አስገድደው ከደፈሩ በኋላ ገለው ራሷን ያጠፋ ች ለማስመሰል ጎረቤት በሚገኝ ባዶ ቤት በማስገባት አስክሬኗን በእንጨት ላይ በመስቀል ከአካባቢው መሰወራቸውን የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። ፖሊስ ከአካባቢው ማህበረሰብና ከመንግስት አካላት ጋር በመሆን ባደረጉት ብርቱ ክትትል ለአራት ወራት ያህል ከተሰወሩበት መያዛቸው ተገልጿል። በፖሊስ የተጣራው የምርመራ መዝገብ የደረሰው የወላይታ ዞን አቃቢ ሕግ ለዞኑ ከፍተኛ ፍርድ ቤት ክሱን ያቀርባል። የወላይታ ዞን ከፍተኛ ፍርድ ቤትም ተከሳሾች የቀረበባቸውን ክስ በአሳማኝ ሁኔታ መከላከል ባለመቻላቸው ጥፋተኛ በማለት ሰኔ 12 ቀን 2017 ዓ ም በኋላ ችሎት በተከሳሽ ዳዊት ሻንቆና ታምራት ኦሳ በተባሉ በእነዚህ ግለሰቦች ላይ የእድሜ ልክ ጽኑ እስራት እንዲቀጡ መወሰኑን ምክትል ኮማንደር አሸናፊ ሀይሌ ለብስራት ሬዲዮ ተናግረዋል። ዘገባው የሳምራዊት ስዩም ነው። ቀዳሚ የምናደርገው የውጭ መረጃችን ወደ ታይላንድ ይወስደናል። የታይላንድ ጠቅላይ ሚኒስትሯ ሾልኮ በወጣው የስልክ ጥሪ ምክንያት ከስራ እንድትለቅ ጥሪ ቀረበ። የታይላንድ ጠቅላይ ሚኒስትር ፔቶንግታር ጉታር ሽናዋትራ ጥምር መንግስት በእሷና በቀድሞው የካምቦዲያ መሪ ሁንሴን መካከል የተፈጠረውን የድንበር ውዝግብ በተመለከተ ከተደረገው የስልክ ውይይት በኋላ ስልጣን እንድትለቅ ጥሪ እየቀረበ ይገኛል። የህዝቡን ቁጣ የቀሰቀሰ ሲሆን የ ሰላሳ ስምንት ዓመቱ የ የፔቶንግታር ፔዩታይ ፓርቲ ቁልፍ ጥምረት ስልጣን እንድትለግ ጠይቋል። በደቡብ ምስራቅ እስያ ክልል ውስጥ የቅርብ ጓደኛና ከፍተኛ ፖለቲከኛ የሆኑት ሁንሴን እንደ አጎጠርታ የታይላንድ ወታደራዊ አዛዥን ያገለለ የሚመስል ንግግር አድርጋለች። ከካምቦዲያ መሪ ጋር ባደረጉት ውይይት ሾልኮ ለወጣው ድምጽ ይቅርታ ጠይቃለሁ፣ እናም የህዝብ ቅሬታን ፈጥሯል ስትል ፔንቶንግታር ሐሙስ እለት በእሷ ላይ የሚደርስባትን ጫና የበረታ በመምጣቱ ለማስተባበል ሞክራለች። የፔንቶንግታራ የገዢዎች ፓርቲ ጥምረት ውስጥ ሁለተኛው ትልቅ የሆነው ቡምጃይታ ከገዢው ፓርቲ ጋር ውህደቱን አቋርጦ በፓርቲያቸው የፓርላማ ቦታ ላይ ትልቅ ጉዳት አድርሷል። የጠቅላይ ሚኒስትሯ ጥምረት አሁን ቢሆን ትንሽ ብልጫ አለው። በርካታ አጋሮች ግን የገዢው ፓርቲ ጥምረት ለመልቀቅ ከወሰኑ ስልጣኗ አደጋ ላይ ይወድቃል። ሌሎች ሁለት የትብብር አጋሮች ስለ ሁኔታ ለመወያየት በር ዘግተው እየመከሩ ነው። ተቺዎች የጠቅላይ ሚኒስትሯ ሁንሴን እንደ አጎቷ ስትጠራ መሰማቱና የእርስ ፍላጎቶችን ለመንከባከብ ቃል መግባቷ አስቆጥቷቸዋል። የሀገሪቱን ፖለቲካዊ ተጽዕኖ ፈጣሪ ሰራዊት በማስነ ስም ሀገሪቱ የሀገሪቱን ፖለቲካዊ ተጽእኖ ፈጣሪ ሰራዊት በማሳነስም ወንጅለዋታል። የሺናዋ ትራስ ከካምቦዲያ ሁን ቤተሰብ ጋር ያላቸው ወዳጅነት ከብዙ አስርት አመታት በፊት የጀመረ ነው። ሁንሴን እና የሺናዋ ትራስ አባት የቀድሞ የታይላንድ ጠቅላይ ሚኒስትር ታክሲን ሺናዋ ትራ እርስ በርሳቸው ወንድማማቾች እንደሆኑ ይቆጠራሉ። የታይላንድ መሪ የስልክ ውይይቱም የድርድር ዘዴ ሲሉ ቢከላከሉም፣ ተቃዋሚዎቹ ግን ጠቅላይ ሚኒስትሯ ስልጣን እንድትለቅ ጠይቋል። ኤሪካውሎ ንፋስ ወደ ሜክሲኮ እየተቃረበ ሲሆን እጅግ አደገኛ እንደሚሆንም ተነግሯል። ኤሪካውሎ ንፋስ ወደ ሜክሲኮ ፓሲፊክ የባህር ዳርቻ እየተቃረበ ሲሆን እጅግ አደገኛ ሆኖ በምድብ አራት ደረጃ ተጠናክሯል ሲል የአሜሪካ ብሔራዊ አውሎ ንፋስ ማዕከል ኤንሲሲ አስታውቋል። ከፍተኛ ቀጣይነት ያለው ንፋስ 220 ኪሎ ሜትር በሰዓት ተመዝግቧል። ስንቢያ ሰጪዎቹ በመጪዎቹ ሰዓታት ውስጥ አውዳሚ የንፋስ ጉዳት በአንዳንድ ግዛቶች ሊደርስባቸው ይችላል ብለው ይጠብቃሉ። የሜክሲኮ ፕሬዚዳንት ክላውዲያ ሽምበም በአውሎ ንፋሱ መንገድ ላይ ያሉትን ሰዎች በይፋዊ መረጃዎች ጋር ግንኙነት እንዲያደርጉ ቤት ውስጥ እንዲቆዩና እንዳይወጡ መልእክት አስተላልፏል። የአውሎ ነፋስ ማስጠንቀቂያ በፓስፊክ የባህር ዳርቻ 500 ኪሎ ሜትር ድረስ ከሪዞርት ከተማ ከአካፑልኮ እስከ ፖርቶ ኤንጀል ድረስ ተግባራዊ ሆኗል። በጌሬር እና ከኦኮኮ የሚኖሩ ነዋሪዎች ለህይወት አስጊ የሆነ ጎርፍና የውሃ መጥለቅለቅ ማስጠንቀቂያ ተሰጥቷቸዋል። የሜክሲኮ ፕሬዚዳንት ክላውዲያ ሽንባ በቆላማ አካባቢዎቹ በወንዞች አቅራቢያ፣ በውሃ መስመሮች አቅራቢያ ያሉ ሰዎች ወደ ጊዜያዊ መጣለያ ማምራት አለባቸው ብለዋል። በተራራማ አካባቢ አካባቢዎች የሚኖሩ ሰዎች ሊደርስ ከሚችለው የመሬት መንሸራተት እንዲጠነቀቁ ተነግሯቸዋል። በቺያፓስ ጎሬር እና ኦኦካካ ግዛቶች ወደ ሁለት ሺህ የሚጠጉ መጠለያዎች ተዘጋጅተዋል። ከአስራ ስምንት ሺ በላይ የመጀመሪያ እርዳታ ደረጃ ሰጪዎች ከአውሎ ንፋሱ እንዲዘጋጁ መመሪያም ተሰጥቷል። በዚህ ወቅት ከሰኔ መጀመሪያ እስከ ህዳር መጨረሻ ባለው ጊዜ በሜክሲኮ ውስጥ የመሬት መንሸራተት ይከሰታል ተብሎ ይጠበቃል። እንደ ኢትዮጵያን አቆጣጠር በጥቅምት 2023 በአካፑልኮ ላይ በደረሰው አውሎ ንፋስ ኦቲስ ምድብ አምስት ቢያንስ 50 ሰዎች ህይወታቸውን አጥተዋል። ኦቲስ በፍጥነት ጠንከር ያለ አውሎ ንፋስ ሲሆን፣ አደጋው ሲደርስ በርካታ ሰዎች ዝግጁ አልነበሩም። ተመልካቾቻችን፣ በእኔ በኩል የነበሩት የሀገር ውስጥና የውጭ መረጃዎች እነዚህን ይመስሉ ነበር። አብራችሁ ቆይታ ያደረግኩት ኤደን ሽመልስ ነበርኩኝ። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።